ሰላም ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እግዚአብሔር ይመስገን። ስራ እንዴት ነው? ቆይታ ሁሉ ሰላም ነው ወይ? እኔ ጋር ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ሙቀት እንዴት ነው? አሁን ኃይለኛ ሙቀት እየመጣ ነው እንግዲህ፣ በጣሪ ከሁላችን ጋር ይሁን። በጣም ነው የሚሞቀው፣ ኦቨር ሆኗል። በተለይ እዚህ ሀገር ደግሞ በጣም ይሞቃል እና ለሙቀቱ የሚሆን ደግሞ አንድ አሪፍ መላ ይዤላችሁ መጥቻለሁ ማለት ነው። ምንድን ነው ብላችሁ ብጠይቁኝ መዳም ስትወጣ እንዲያደረጋችሁ ተጠቀሙት። አንድ ሙዝ እና እዚህ ጋር ወተት አዘጋጅቻለሁ ማለት ነው። ከዛ የምናደርቀልን አብረን የምናየው ማለት ነው። አብራችን ቆዩ። አሁን ስራችን ልንጀምር ነው። መጀመሪያ እቺን ሙዝ እንበጣት እና ለሙቀት በጣም ጥሩ ነው ውዶቼ። እውነት ስራ ሰርተን ምን ብለን አረፍ ስንል እጅን ጥጥት ማድረግ አለብን ማለት ነው። ለጤናችንም ጥሩ ነው። ያው እና እንደዚህ አድርገን እናደርጋለን። አንድ ኩባያ እንጨምራለን ማለት ነው። ያው እኔ መጠኑን ስለማውቀው ነው። ቤት መጠመሎሰ አንድ ጨምረናል። ከዛ ምን እናደርጋለን መሰላችሁ? በጣም የጠቀመኝ ነገር ነው፣ በጣም ማለት ነው። ለእናንተም ይጠቅማችኋል። ቤታችሁ ካለ የለውዝ ቅቤ ነው። እኛ ግን በዚህ አጥገን ነው የምንጠቀመው። አንድ ማንኪያ እናደርጋለን። ተጠቀሙት፣ ይጠቅማችኋል። እንደዚህ እናደርግና መዳም ወጣ ስትል እንደዚህ አድርጎ መጠጣት ነው። እዛ ምን እናደርጋለን? እንዴት እንዘጋጣለን? በጣም አሪፍ ናት። አብራችሁ ቆዩ እስከ መጨረሻ። ይቅርታ አለ ድምፁ። የምናረጋለን አሁን እንፈጫለን ማለት ነው። ከዛ በፊት ግን ብርጭቆ እናዘጋጃለን። አሁን ምን እናደርጋለን መሰላችሁ? ካችን ላይ እንጨምራለን ከዛ ከተባሉ ይሄ ውዶች ይህን ይመስላል ማለት ነው። በጣም አሪፍ ነው ለሙቀት። እኔም ማለዎች ሲያደርጉ ነው ያየሁት ማለት ነው። ልክ ስራ ጨርሰን ስንመጣ አረፍ ስንል እችን በኩባ ያድርገን እንጠጣ ማለት ነው። ውዶቼ ሞክሩት፣ ተጠቀሙት። ይጠቅማቸዋል ብዬ ያሰብኩትን ነው የመጣሁላችሁ። አመሰግናለሁ። ተከታተሉ ውዶቼ፣ ወዳችኋለሁ። መልካም ውሎ ይሆንላችሁ። አሁን ቀጥታ ወደ ስራ ልንገባ ነው ማለት ነው። እቺን ከጠጣን በኋላ ወደ ስራ እንሄዳለን ማለት ነው። ወዶችዬ ይሄ አመሰግናለሁ ስለተከታተላችሁኝ እስከ መጨረሻ ስላዳመጣችሁኝ እንግዲህ ያክብርልኝ። ሁላችሁንም አወዳችኋለሁ። የማዳም ቅመሞች እንደኔ ሰው ሀገር ያላችሁ ስደት ላይ ያላችሁ ፈጣሪ እሱ በሰላም ወደ ሀገራችን ይመልሰን፣ በሰላም ለሀገራችን እሱ ያብቃን እያልኩኝ ቪዲዮዬን እዚህ ጋር አበቃለሁ ማለት ነው ውዶቼ፣ መልካም ጊዜ ይሁንላችሁ። ባይ ባይ።